በበጀት ዓመቱ ብቻ የደንበኞቻችንን የኢንተርኔት እና ሌሎችንም ተጠቃሚነት ለማስፋት ከ3.5 ሚሊዮን በላይ ዲቫይሶችን በተለያየ የቢዝነስ ሞዴል ለማቅረብ አስበናል ማለት ነው። ይሄ ምን ማለት ነው? ያስፋፋነውን ኔትወርክ በአግባቡ እንዲጠቀሙበት ግለሰቦች፣ እንደዚሁም ተቋማት። ዲቫይስ ስንል እንግዲህ የሞባይል ብቻ ሳይሆን ላፕቶፕ፣ ታብሌት፣ ወርክስቴሽን እነዚህን የመሳሰሉትን ሁሉ ያካተተ ዲጂታል ትራንስፎርሜሽኑን እውን የሚያደርግ ዲጂታል ፈርስት ያለውን አገልግሎቶቻችንን ሁሉ ወደ ዲጂታል ለማምጣት ዲጂታል ትራንስፎርሜሽኑ ሁሉንም የማህበረሰብ ክፍል እንዲያቅፍ ተደራሽ እንዲያደርግ በማሰብ እነዚህን በርከት ያሉ ገበያው ከሚያቀርበው በተጨማሪ ይህን ያህል ዲቫይሶችን ለማቅረብ አስበናል ማለት ነው። ስያሜው ዜኔክሰስ ይባላል። ዜኔክሰስ ዛሬ በይፋ የምናስጀምረው እንግዲህ በርከት ያሉ ሞባይል ቀፎች፣ ታብሌት፣ እንደዚሁም ደግሞ ወርክ ስቴሽኖችን ያካተተ ነው ማለት ነው። እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ፣ እንኳን ደስ ያለን ይሄ የምታዩት ዜኔክሰስ የተባለበት ብዙ ምክንያት አለው። ቀደም ብዬ እንደነገርኳችሁ በኔክስት ሆራይዘን ስትራቴጂያችን ኢትዮቴሌኮም ለመስራት ያሰበው በርካታ ያስመዘገባቸው መልካም ውጤቶች በሌሎች የአፍሪካ ሀገራት ለማስፋት አስቧል ማለት ነው። ስራዎችንም ጀምሯል፣ እንቅስቃሴ ጀምሯል። ስለዚህ ዜኔክሰስ የሚለው ስያሜ ለኢትዮጵያ ማርኬት፣ ለሌሎችም ገበያ እንዲሆን ታስቦ ስያሜ የተሰጠው ነው ማለት ነው።